በጣም አሳዛኝና ቅስም ሰባሪ ዜና ተሰምቷል። ታላቁ አባት ሐጂ ሙፍቲ ዑመር ኢድሪስ ህይወታቸው ማለፉን በዚህ ሰዓት መረጃዎች እያሳዩ ይገኛሉ። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩትም፣ በሁሉም ዘንድ የሚወደዱት ክቡር ዶክተር የሆኑት ሐጂ ሙፍቲ ኢድሪስ በዛሬው እለት እንግዲህ ህይወታቸው አልፏል። በጠና ታሞም በሕክምና ላይ እንደነበሩ እኔም መረጃዎችን በተደጋጋሚ ሳደርሳችሁ እንደነበር ይታወቃል። ታዲያ ዛሬ ላይ እንግዲህ የተወሰነ የጤና መሻሻል እንዳላቸው ከቤተሰቦቻቸው መረጃ ወጥቶ ነበር ነገር ግን አሁን ላይ ህይወታቸው እንዳለፈ ተሰምቷል። እጅግ በጣም ያሳዝናል። እጅግ በጣም አሳዛኝና ቀስ እኔ አሁን 86 ዓመት ሊሞላኝ ነው። ለሊት እንቅልፍ የለኝም። ለሁለት ሰዓታት ብቻ ነው የምተኛው፣ ቀሪውን አለቅስበታለሁ። ለምንድን ነው ብዙ ለማን ቆይበት የምንጋደለው? ለምንስ ነው የምንጫረሰው? በጣም ያሳስበኛል፣ ያስለቅሰኛል። ሰውነት ይቀድማል። ቅድሚያ ሰው ሁኑ። ከሃይማኖት ሰውነት ይቀድማል። ከዘርም ሰውነት ይቀድማል። አላህ ሰውን ከሁሉ አስቀድሞታል። ሰው ሊሰደድ ሊገደል ሊናቅና ሊሰቃይ በፍጹም አይገባም። የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የተናገሩት ንግግር